አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚች ቀን በእስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት አርባ ሰባተኛ የሆነ የእስክንድሪያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባት ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከ ማስረጃቸው ድረስ የኤጲስቆጶሳት ስብሰባ አድርገው ለዚች ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖችን ኖሩ። ከዚህም በኋላ ያሰውን ሰው እኔ በአባ መቃር ስገዳምባ በነበርኩ ጊዜ ስጸልይ የሊቀብብስና ሹመት ለሚካኤል ይገባዋል ለዚች ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማው አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድሪያ ሊያመጡት ከምስር ገዢ ዘንድ ደብዳቤ ጽፈው ያዙት። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሎች መነኮሳት ጋር ወደ ጋዛ ከተማ ሲመጣ በመንገድ አገኙት፣ ይዘውም አሰሩት። ወስደውም በመስከረም ወር በ17 ሊቀጵጵስና ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሃሚድ ልጅ ኤልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲ ነገሰ። የእስክንድርያም አገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታትን ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስን የካዱድ ሰዎች ቁጥራቸው ሀያ አራት ሺህ ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስከ አጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀበብስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስን ከተዋሃደ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለከቱና የትስቢቱ አንድ ባሕርይ በመሆን ጸንቶ ይኖራል ሲል ኤጲስ ቆጶሳቱን እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባሕርያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትን በስብሰባ በሰበሰባት በከበረች ባንዲት ቤተክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድርያ ሰዎች መለከት መለካዊ የሆነ ስሙ አንስጣሴዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱም ኤጲስቆጶስነትን እንዲሾሙት ሽቶ አልሾሙትምና ስለዚህ ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገር ሠራበት። ከአመፀኛ ነገሥታትም ብዙ መከራ ደረሰበት። ጽኑ የሆነ ሥቃይም አሰቃዩት። ብዙ ግርፋትም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርበውት ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛ በመርዋን አልጋዴ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ሥቃይ አሰቃዩት። መኮንኑም ገንዘብ እንዲሰጧቸው እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋትን ጠይቆ ለመለመኑት ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብፅ ወሰዱት። ይህ አባትም ወደ ላይኛው ግብፅ በሄደ ጊዜ በዚያ ብዙ ታምራትን አድርጎ የኩርባለ ባለቤት ክርስቶስን የካዱትን ምእመናንን ብዙዎቹን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉስም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ አደረሰ። ከእርሱ ጋርም መቶ ሺህ ፈረሰኞች አርበኞች፣ መቶ ሺህ በበቅሎ የተቀመጡ አሁንም በገመል የተቀመጡ መቶ ሺህ አርበኞች ወታደሮች ነበሩ። ብዙ አገሮችንም አጠፉ። ብዙዎችንም አድረካቸው የግብጽ ንጉስም ይህን ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከስርዓቱ ፈጥኖ ፈታው። ታላቅ ክብርንም አከበረው። እንዲሁም የክርስቲያንን ወገኖች ሁሉ እጅግ አስከበራቸው። ከዚህም በኋላ ለኢትዮጵያ ንጉስ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዝዘው ዘንድ የግብር ንጉስ የግብጽ ንጉስ ይህን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉስ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ በአንተ ምክንያት ከእስራትና ከስቃይ ውሉ ሁሉ እግዚአብሔር አድኖናልና አሁን ወደ ሀገር በሰላም በፍቅር ተመለስ። ስለ እኔ እና ስለ ክርስቲያን ወገኖች ሁሉ ስለ ደከም መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥ። የኢትዮጵያ ንጉሥም የዚህን አባት የሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር የቢስቆጶስ ሆነ ተሹሞ ከዚህ አባት ከአባ ሚካኤል ሥልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር የሄደ፣ አማላጅነቱ በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለሚካኤል እንተ ነበረ ገዳመ ዘይት ጋደል ፍጹመ ሊቀ ጳጳሳት ዝንቱ በእለተ ተሰይ መመልእልተ ምድር ገብረ ሰላመ ሰማይኒ ወሀበ ዝናመ ዛቅረብኩ ማይ ሌታ ዘኪሪያ ይላፈም ለተጸምዱክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛው ቀን ከመቃብር ያስነሳው የከበረ ጻድቅ አላዛር አረፈ። በዚችም ዕለት አናጉንስጢስ ቴዎቅሪጦስ በሰማዕትነት አረፈ። በዚችም ቀን ደግሞ የተጋደየ ቅዱስ ጊዮርጊስና የሰማይቱ ተላስስ የይቱ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የስጋው ፍልሰት ነው። በረከታቸው ከእኛ ጋራ ለዘላለሙ ትኑር አሜን። ዛቅረብ ኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ የመጽሐፈን ተረሰይ ከግዚኦ ጸሪቀ መመለት ኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማይቶ ጻድቃን እንደና ጊላድዩ መነኮሳት ሄራን

እናታችን ቅድስት ኪዳነ ምህረት ያደረገችው ተአምር ይህ ነው። የብዙዎች እናት ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል ይቱ ቀን ሰማይ አስጸኑ ከረቂቅ ስልጣኑ የተነሳ ሰራዊታቸውም ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ጸናች። ስለ መቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ጓን መላይ ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራችን ይነግሯቸው ዘንድ ስለ እመቤታችን ስለ ቃል ኪዳኗ። እግዚአብሔር በሰባተኛይቱ ቀን ከስራው ሁሉ አረፈ። ስለ እመቤታችን ስለ ቃል ኪዳኗ። ሔዋን ከአዳም ሚስቱና ረዳቱ ትሆን ዘንድ ከጎኑ አጥንት ተፈጠረ። ስለ እመቤታችንና ስለ ቃል ኪዳኗ። አዳምና ሔዋን በስተታቸው ከገነት እስከወጡበት ጊዜ ድረስ የገነት ፍሬ እየተመገቡ ብርሃን ተጎናጽፈው በገነት ሰባት አመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለባት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ፣ ሄኖክም ከሞት ፊት ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሳላ ዕድሜ ረዘመ። ላሜህም ከድካም አረፈ። ኖ ከቤተሰቦቹ ጋር በመርከብ ውስጥ ከጥፋት ውሃ ዳነ። የሴም ምርቃቱ እውነት ሆነ። የያፌትም ርሳት ሰፋ። ስለ እመቤታችን ስለ ቃል ኪዳኗ ከአርፋድክስ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩ በኋላ ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶም ወደ ርስት ከነአን ገባ። ከመከራውም ሁሉ ዳነ። እግዚአብሔርም በእንግድነት ተቀበለ እውነተኛ ሌላኛ እውቀትም ለእርሱና ለልጆቹ ለልጅ ልጆቹ ተገለጸ። እግዚአብሔርን ከማምለኩ የተነሳ የወንድሙ ልጅ ሎጥም ከጥፋት ወገን አዳነው። ስለ እመቤታችን ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይም ተንተርሶ በፍኖተ ሎዛ በተኛ ጊዜ የወርቅ መሰላል ተተከለ፣ ከምድር እስከ ሰማይ ድረስም አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ አስራ ሁለት ልጆች የተወለዱ። ስለ እመቤታችን ስለ ቃል ኪዳን ሰማዕታት የሊቃውንተ አበው ጠብቀው በሰይፍ ተቆርጦ በጦር ተወግቶ በድንጋይ ሰባት ወግሮ በእሳት ተቃጥለው ተጋሏቸው ፈጸሙ። ስለ እመቤታችን ስለ ቃል ኪዳኗ ጻድቃን የድካም ዋጋቸውን አገኙ። ስለ እመቤታችን ስለ ቃል ኪዳኗ ሽማግሌዎች፣ ህጻናት፣ ደናግልና መነኮሳት፣ ምእመናን፣ ምእመናት ወንዶችም ሴቶችም እስከ ሞት ድረስ ጨከኑ። አሁንም ወንድሞቼ ሆይ ለነቢያትና ለካህናት ኦሪት፣ ለነገስታትና ለመሳፍንት፣ ለሐዋርያትም ለሰባ ሁለቱ አርድእትም በሊቃውንተ ቤተ ክርስቲያን፣ ለጻድቃን፣ ለሰማዕታት፣ ለደናግን፣ ለመነኮሳት፣ ለቅዱሳን ሁሉ በእመቤታችን ስም የምህረት ቃል ኪዳን የተሰጣቸው ለዘላለም ሁሉ ህይወት መድኃኒት ስለሆነ ነው። ከእርሷ አስቀድመው ለነበሩ ሆነ ከእርሷ በኋላ ለተፈጠሩ ሁሉ የልጁ ማደሪያ ትሆን ዘንድ ለመረጣት ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። የእናታችን የቅድስት ኪዳነ ምሕረት ረድኤት በረከት አማላጅነት አይለየን ለዘላለሙ አሜን። ተማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሰዓተ ሌሊቱን ባርኮ ቅድሶ በሰላም ያሳደረንና አምላክ ሰላም ቀን ያውለን፣ ለአለ ብዙ ሁሉ ምረት ቸርነት ያወርድልን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበርተኞችን ይጠብቅልን። አቡነ ዘበሰማያት

ወብሩቅ ፍሬ ከርስኪ ተፈሲ ፍሴቶም ሊተጸጋ እግዚአብሔር ምስሌ ኪሳሊ በጸልይ ምህረት አመፍቅሮልኪ ኢየሱስ ክርስቶስ ከመይ ስራኤለን አጣዊ ነተማ ይፀነብኪ ኦ እግዚ ኢየሱስ ክርስቶስ ስረኃጢአቴ ወኃጢአተ ኩሉ ህዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን